ግልጽ ነው እኮ ኢትዮጵያ ያለ ሽም ነሽ። በቃ ግልጽ ነገር ነገርነለምን ኢትዮጵያ አይደለም፣ በቃ አለቀ። ኢትዮጵያ ጎንደር ነው በቃ አለቀ። አንቺን ድምፅ ስሰማ እኔ ደግሞ ስነግርህ እኔ አማራ ነኝ፣ ፋኖ ነኝ። ያ ማለት ደግሞ ለምን አማራ ተባልሽ ካልከኝ ማይሮዘንስ አማራ እየሆንኩ እየሞትኩ ያለሁት በቋንቋዬ በማንነቴ በክልሌ በምግቤ በሁሉ ነገር እየተጎዳ ያለው አማራ ስለሆንኩ አሁንም ዛሬም ነገም አማራና አማራ ብቻ ነኝ። ፑንቶ ኢትዮጵያን ታውቂያታለሽ ብትለኝ አይ ሃቭ ኖ ክሉ የእኔ ኢትዮጵያ የምትባል አገር አላውቅም። አም ሶሪ ት አለቀ። ዛቅ ያለ ነኝ ደግሞ ያ እውነታ ይሄ ነው። ግ አንዴ ጨርስ ብድም ይውጣለች ይውጣለች ብላች ብድም ባውጭ ነገ እግዚአብሔር ታሪክ ቀይሮ እኛ አራት ኪሎ ስንገባ የድሮዋን ኢትዮጵያን መልሳታለን። የዛን ጊዜ ኢትዮጵያ ነኝ ማለት እጀምራለሁ። ግን ኢትዮጵያ ነኝ ብዬ ስመጣ፣ ግን ማንነቴን በማንነቴ ሲያከብሩኝና በማንነቴ ሲወዱኝ ብቻ ነው እንጂ በማንነቴ እየተለየው መቀጠቀጥ ከሆነ አሁንም ነገም ቢሆን አማራነቴን ማንነቴን ማንም አይለውጠኝም እያልኩ ነው። አራት ነጥብ ላውራ ያ ጎሄድ አንቺ አማራነትሽን በስክራው ውጅሻል፣ ኢትዮጵያዊነትሽን በደንብ ክደሻል። አሁን ባለስሚ። አሁን አሁን ምንም ደገቢብኝ አልፈልግም። ማውራት ምፈለግ ነገር ሞ ካለ ጨርሽብኛል። ደስማሽ አይዶኖ ኢትዮጵያን አላውቃትም። እየነገርኩ ያለሁት እኔ እየሞትኩ ያለሁት እያልኩ ነው። ነፍሴ በኢትዮጵያውነቴ አይደለም፣ ወገኖችን እህት ወንድሞችን እያጣሁ ያለሁት አማራ ስለሆንኩን እየተገደልኩ ያለሁት ይገባሃል? እሱ ትረዳለህ ስለዚህ እኔን አሁን መጠህ አማራ ኢትዮጵያኖች ብትለኝ ለእኔ አደለም እየሞትኩ ያለሁት ያለውት አይደል እንደ አማራ ስለሆንኩ አይደል ለምን ኦሮመኛ አታወሪም እየተባልኩ አይደል እንደ እያለኩ ያለሁት ያለውት። ምንድን ነው የምታወራኝ? የትኛው ኢትዮጵያ የምታውቀው ነው? እኔ ኢትዮጵያን አላውቅም። አሁንም እነግርሃለሁ፣ ነገም እነግርሃለሁ። አራት ኪሎ ግን እኛ ስንገባ ግን የድሮዋን ኢትዮጵያን መልሳታለን እግዚአብሔር ፍቃድ ጋር ስንመልስ እኛ ግን ለህዝባችን የምናስረክበው ይሄን የአሁኑን ጀኔሬሽን አይደለም። የድሮ የእናት አባት ወጣችንን ጎረቤት ምግብ ና ብላ ተብለ የምትጠራበትን ዘመን ነው የምንመልሰው። ዲዩ አንደርሳንድ። አሁን እኮ ጎረቤት ምድህ እኮ ምግብ ለመብላት ይከብድሃል። ካደገ ዓለም ላይ እንኳን እየኖረን የአገር ልጅ ነው ብለህ እኮ ሰላም ልትል ስትል አንተ አማራ የምባልበት እኮ አማራ ስለሆንኩ ነው የምገፋው። ይና ይገባሃል በአማራነት እኮ አሁን የአንቺ ስሜት የሆነሽ በጣም እያወራሽ ነው፣ ለከንሽ ይገባኛል። የአንቺ ስሜት ትክክለኛ ስሜት ናለሽ። ሁላችንም እንደ ኢትዮጵያ ነ ልነግር የምፈልገው እኮ ስንት እናት አባቶች የሞቱ፣ ህጻናቶች እየሞቱ ያሉት እኮ ትምህርት ቤት በገዛ ሀገራችን በገዛ ሰፈራችን ትምህርት ቤት እንኳን መማር አቃታቸው እኮ በራሳችን ሀገር ላይ ነው። ህጋዊ ፍርድ ስለሌለ እውነተኛ ዳኛ ስለሌለ ማለት ነው። ገባህ እና አሁን አንተ ለእኔ መጠቅ ኢትዮጵያ ነች ሀገሬ ብትለኝ፣ ዳስፎዩ ለእኔ ግን ሀገሬ፣ ህዝቤ መቼም እና መቼም አማራና አማራ ብቻ ነው። እየሞትኩም ያለሁት በአማራነቴ ነው እያልኩ ነው ደግመ ኢቨን ስደት ውስጥ እያለን ስደት አለም ላይ እንኳን መንገድ ላይ እንኳን ሰው ስትገናኝ ወይህ እች እኮ አማራ ነች የምባለው እኮ አማራ ስለሆንኩ ነው። እናም የትኛው ኢትዮጵያውን ነው እንደዚህ የተገፈው ፍቅር እንድሰጠው አንተ የምትመክረኝ ምንድን ነው? ውስጥ የምታወራው ለሚችል ዴስ ለሀገሪቱ መብት አይሰጥም ያልከው ማለት ነው። አሁንም ደግሜ ነግርሃለሁ። የጊዜ ሁኔታ ነው እያልክ ነው ስደ ማተር ኦፍ ታይም ሩቅ አይደለም ያደሙ ያ የስቃይ ዘመናችን አልፏል። ነገ ደግሞ እንደዚህ እንደጨለመብን ደግሞ መንጋቱ እንደማይቀር ደግሞ ነገር አለው እያልኩ ነው። ስንት ወገኖቻችን አልቋል። ከዚህ በኋላ እንኳን ጌታ ይመስገን የመጨረሻችንም ሰዓት ደርሱልናል። ችግር የለም፣ ሁሉም ያልፏል። የጊዜ ሁኔታ ነው። ሁሉንም እግዚአብሔር ፍርድ ይሰጣል። ችግር የለውም። እኛ ግን እያልኩ ያለሁት አሁንም እኛ ግን እያልኩ አሁን ያ ሁሉ የሆነውን ሁሉ ግን በደላችንን እኛ ለመበቀል አንሞክርም እያልኩ በኃይለ ስላሴ የነበረውን የፍቅር ዘመን ነው። እኛ የምንሰጣቸው እንድናስተምራችኋለን እያለ ነው ደሴት ያ ነው አማራ የሚያውቀው። አማራ እንብላ እንጠጣ እንጂ ሰው እንግደል የሚል አማራ አይተ ሰምተ አታውቅም። ግን ሲገደልም ደግሞ ማንም መቼም እየገደለቅ መቼም ዝም ብሎ የሚያይ የለም እንኳን አይደለም ስደት አለም ላይ እዚህ ሀገር ላይ አንዱ ሊመታኝ ብመጣ፣ አሀብቱ ድፌንድ ማይሳልፋል እሱ ነው እያደረግኛለም ዳስ ኖርማል ገባ። ስለዚህ አሁንም ነገር ነገር እኔ ከዚህ በኋላ ብዙ ባለወራ ደስተኛል። በጣም ስለዚህ ነገር በጣም ደክሞ ደክሞ ደክሞ የተውኩት ሰው በቃ ማሰብ ራሱ አልፈልግም። ምንም ነገር ማድረግ ስላልቻልኩ ማለት ነው ገባ። እግዚአብሔር ብቻ መልስ እስኪሰጥ ነው የምጠብቀው ያ ቀን ደግሞ ሩቅ አይደለም እያልኩ አለቀ። እኛ አሁን እንገባለን፣ ችግር የለውም። ሀገራችን እንገባለን።